በጣም ግራ ገብቶኛል። ምንድን ነው የሚያስጨነቀው? ቆይ ስለ አዴና ስለ ለማሚ መናገር አለብኝ። እና ምን አስጨነቀ ልጁ? ቶሎ ብዬ እሷን መግባት አለብኝ፣ ካልሆነ ደግሞ አውጣታለሁ ደፍሬ። ለታለም ለማሚና ለዳዲ መናገር አለብኝ። ነገራቸው አዴቭ። ማገዝ ነገር ካለ እኔ ከጎንኔ። አዎ አሁን ከማንኛውም ጊዜ በላይ ልታግዥ ይገባል አዴ። ሁሌ ማደርጎ ተመሳሳይ ነገር በጣም ሰልችታታል። ቢያንስ እሷን ሚክስ ነገር ማድረግ አለብኝ አሁን። ወንድሜ ማድረግ ትችላለህ። አይ ቅምጥል እደሰት ታደርጊ ቤዛ እኮ ተናገሪ ትሰምኛለሽ ተናገሪ አንቺንም ቤትሽንም ሳላለደው ተናገሪ እ እናገራለሁ ይኸውልሽ ቤዛ በቃ አታሳብጊኝ ኪንጎ አንድ ነገር ሳይሆን ከፀጉሩ ላይ ማለት ነው አንድ ዘለላ እንኳን ሳይነካ እዚህ ሊመጣ ተረጃዋለሽ እሺ አደርጋለሁ ሄሎ እኮ አንቺም ለማድረግ እየሞከርሽ ነው። ምንድነው ፍላጎትሽ? ሊገኝ እንጂ ደግሞ ወንድም የሚል ታደረጊ ነው። አታስቢ፣ ትንሽ ቅጣት ነው መቀጣችሁ። ግን እኮ ስምምነታችን እንደዚህ አልነበረም። ቅምጥል ትሰምኛለሽ፣ አትፈታተኝ። አርፈሽ ተቀመጭ ካልሺ ማለት ነው። ስምምነታችን እኮ እንደዚህ አልነበረም። እኔ ከሌባና ከአጭበርባሪ ጋር ምንም አይነት ስምምነት ኖረኛ አቅምሺ አታለርሺ። አዎ ሰምኛለሽ። አንቺ ካደረግሹ ነገር አንጻር ይሄ በጣም ትንሽ ነው። ደግሞ ኪንጎን ሳየው አንድ ነገር ይሆንና ማለት ነው። ይህንን ፊትሽን አታለርተ ምን አባል ምንድነው? ልቀቀኝ ልቀቀኝና እንሂድበት ሊፈጠር ይችላል። ፍቅር አንተም እሷም አብራችሁ ብዙ ጊዜ ባሳልፋችሁ ቁጥር ተሳሰባላችሁ፣ እና መሀላችሁ ሌላ ነገር እንዳይፈጠር ነው አይ ማሚ አንቺ መቼ ገባሽ? ምንድን ነው ያልገባኝ ነገር? ዴቭ ሊያገባ ነው ሩታ። እሰይ ማንን ነው የሚያገባው? አረ ዝም በል አነታለ። ሩታ ምን ነክቶሻል? አንተ ዝም በል ከእኔ ከእናትህ ደግሞ መደባበቅ ጀመርክ? ሩታ እስክንገሪኝ። ሩታ ተይ ተው እንጂ ዴቭ። ጣልቃ ትግባ ትንገረኝ እንጂ አንተ ብታገባ። ቤዛ ቅምጥል፣ እንግዲህ ተናገሪ። አንቺ ና ቤትሽም ሳላቃጥለው ተናገሪ። እሺ እናገራለሁ፣ የውልሽ ቤዛ አታሳብጅ ኪንጎ፣ አንድ ነገር ሳይሆን ከጸጉሩ አንድ ላይ ዘለለ ጸጉር ኳ ሳይነካ እዚ እንደሚመጣ ታደርጊዋለች፣ ትላታለች ቅምጥል። ሳማሽን፣ እሺ አደርጋለሁ ትላለች። ቤዛም እየተማተበች ማለት ነው። ከዛ ወንድሟን ጋር ትደውልና ሄሎ ብላ ሁሉም ነገሩን ትናገራለች። እህቴን አንድ ነገር አድርጌያትና የገበሽበት ገብቼ ነው የምገልሽ እያለ የቤዛ ወንድም፣ ቅምጥልናት እንዴ ሲለው፣ አንተ የተረገም አፈን ዝጋ። አሁን ደግሞ ምን አደረግኩኝ? እቷ ሷ ብቻ ባቶ ሆኖ ኖሮ አለቀህም ነበረ እንግዲህ ወዴት ልትወስደኝ ነው? እህቴ ላይ እኮ ይዤን አንተን አቀጥል ነበረ ይለዋል ማለት ነው የቤዛ ወንድም ተነስ እያለ እንግዲህ እሱም ገፍትሮ እያዘው እንግዲህ እየሄደ ይገኛል። ባቡሬ እሳት ጎርሶ ለብሶ እየሮጠ እየሄደ እንግዲህ አሹና ሊዱ ተጋጩና ቆይ አንቺ ልጅ ዓይን የለሽም የሸት አሹዬ እያለ እሱም የቀለደባት ቆይ ምንድን ነው የሚያደነብርሽ? እንደ ውሻም ያራራጠ ሰው። አሹዬ አስመለጥከኝ። ምንድን ነው አስመለጥሽ? እንትና ቢኪ ቢኪ ማነው እያላት ባቡሬ ነው አስመለጥከኝ። አሹዬ ዞር በል እያለች እንግዲህ ከበረከት ከኋላ፣ ከባቡሬ ከኋላ ከቂትኪቷ እየወረጠች ከዛ አሹም ሌሊዬ ጉድሽ ፈላ እያለ አሹም እየቀለደ ይገኛ ማለት ነው። ሰላም ጤና ይሰለን ውድና የተከበራችሁ ውድ ቻናል ቤተሰቦች እንኳን ደህና መጣችሁ በያላችሁ በሰላማችሁ በግዝት ይበልልኝ ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ ልትሆኑ እንግዲህ ነባር የሆናችሁ ኮሜንት አስተያየት በመስጠት ቤተሰብ ትሆኑ በአክብሮት እንጠይቃለን። ማለት ነው ለምለም ናፍቀሽኛል እያለ ሁሉም ነገርሽን ይናገራል እያለ እንግዲህ እስካሁን የት ነበር? ነባርኪሽን ይዤ ነበር የሁን ጊዜ ቦታው በጣም ደስ ይላል።

ቆይ ለምንድን ነው የምትስቂብኝ? ይቅርታ ጓደኛዬ፣ አሳቂብኝ የልዱ ሁኔታ ስላናደደኝ ነው። ይገባኛል። በቃ እኔ እንሂድ እያሉ ሁለቱም ተያይዞ የበኪናት ጋር ቡና ለማፍራት ወደ ጉዞዋቸው ያመራሉ ማለት ነው። ለምለም በጣም ተናዳ በጣም ተበሳጭታለች ማለት ነው። ማለትም እንግዲህ በረከትን ስለምትፈልገው በረከት ማንም ሊነካባትም አትፈልግም ማለት ነው። እንግዲህ መስኪ የቀጣይ እና ያለ ለምለም እንግዲህ ባቡሬ ልታገባው አለች ወይ ሳታገባውም የሚለው ነገር አብረን እና ያለን ማለት ነው። ከዛ ቲና እንግዲህ የፍቅር ቤት ደጅ ላይ ቁጭ ብላ ነበር ጠበቅሽኝ እንዴ? አዎ ቁጭ አልኩ። ምነው? አይ ምንም ነገር ግን እንደዚህ ሳይሽ አስካለች። አሹ አሹዬ ወይዬ አሹቴ እያለች እንግዲህ ቁልፍ ይዛ አው ቁልፍ እዚህ ያለው አው ያለች። ከዛ በኋላ ከፈትለኛ እና ስትለው ጊዜ ለክፈትልሽ ሂጂ ክፍታፍ እያላት እንግዲህ አሹ ለኔ አልከፍትልሽም ሂጂ እያለ እስዋቲና ዞር ብላ ቆጭ ስትል እንግዲህ ሌብ እየሮጠ ነው እንግዲህ ሊዱ ትመጣለች ማለት ነው። የው መጣችልሽ የኛው ምቃር ምን ቀራሽ። እንግዲህ አሹ በሩ ክፈተው የኔ ውድ ጓደኛ ሊዱ አረባክሽ አው ደናለሽ እንዴ ለመግባት ከሆነ እንዳታስቢ ስራሽን ነው ለማሚ ነው ምነግርልሽ አሹዬ ና በር ክፈትልኝ ጎበዝ ልድዬ ጊቢልኝ እያላት እንግዲህ ለዚህ ነው ምወድሽ እያለ ሊዲው አንቺ ጊቢ እንዳትከተኝ እኔን ነው ማስተብርሽ ትላታለች ማለት ነው ከዛ ቴና ወደ በርል ገባ ስትል ወደዛ ሂጂ እያለ አሹን ግፍት ያደረጋትና በሩን ዝግት ያደረገባታል ቴናም አሹ እያለች ብጠራው ምንም ሊሰማትም አልቻለም እሷ መንገዷን ቀጠለች ከዛ በእንግዲህ ባቡሬና እንግዲህ ዳይመንድ ተገናኝቶ እና ኪንጎ ቤት እንዳላት አቅም ቤዛ ቤት እንደነበረ የምታቀው ቅምጥል ውስጥ እነች የተናገረችውን ነገር ያለ ቤዛ ምልምታወር አልቻለችም። የሆነ አማራጭ መፈለግ አለብን፣ ባቡሬ ምን አይነት አማራጭ እኔ አላቅም። በጣም ግራ ገብቶኝእና የሆነ መፍትሄ መፈለግ አለብን። አታስብ፣ እኔ አወራታለሁ እና እንግባ እያሉ እንግዲህ ባቡሬና ዳይመንድ ወደ የገባሉ ቤዛን እንግዲህ እጁን ትፈታታለች። ቅምጥል ማለት ነው። ከዛ አርፋሽ ተቀመጪ። ቆይ ምን ያደርክ የሞክረሽ ነው አሁን ምን ቀረሽ? የውለት ይሰሚያለሽ እንግዲህ። ወንድምሽ ኪንጎ ይዞት ካልመጣ እንግዲህ መቼም አልለቀሽም። ባቡሬም እህት እያለ እንግዲህ፣ እንዴ ምን እሺ ነው ቤቱ ምንድን ነው የሚሸተው እሷና ቤቷም ላልነደው ነው። ይሄ በጣም አሳብ ነው። አሁን ጸበይ ገዝታ ላይ ተረጋጋ። ኪንጎ ወንድሟ ይዞት እየመጣ ነው። አዎ ወንድሜ እያለች ቅምጥልም እንግዲህ ከዛ በኋላ ስልክ ይደውለታል። ይሄ ወንድሟ እየደወለ ነው፣ አንድ ነገር አፈሸን እንዳትከፍቺ እያለች ቅምጥልም እንግዲህ ከዛ በኋላ ቅምጥል እያለች እንግዲህ ከዛ በኋላ ስታይል እያለች እንግዲህ ላይመንዶ ኪንጎ ውጭ ነው፣ አስፈቱት፣ አው አስለቁ። ከዛ እነሱም እየሮጡ ይወጣሉ። ኪንጎ ለማስፋት ቆይ፣ አንቺ ምን ያደርግ ሞቅርሽ ነው? ምንድነው ፍላጎትሽ? ልኬቄኝ እንጂ ወንድሜ ደግሞ፣ ምን ልታደርጊ ነው? አታስቢ ትንሽ ቅጣት ነው የምንቀጣችው። ስምምነታችን እኮ እንደዚህ አይነበረም። አትሰሚኛለች አትፈታትኝ ካች ማለት ነው። እኔ ከሌባና ካጭባባዴ ጋር ምን ስምምነት ኖሮኝ አያውቅም። አታለችኝ። አዎ አንቺ ካደረሹ አንፃር በጣም ትንሹ ነው። ደግሞ ኪንጎ ሳይሆን አንድ ነገር ይሁንና ማለት ነው። ይሄንን ፊትሽን እተረትርልሻለሁ ትላታለች፣ ቅምጥል ማለት ነው። እንዴት ስትላት፣ ምን አባሽ። ከዛ በኋላ የቤዛ ወንድም ለቀቀኝ እንጂ የት አባት ነው የምተራራጠው ሁን አለቀቀኛ ለሄድ ምንም አታመጣም። ከዛ ከጀርባው እየመጣ እንግዲህ ዳይመንዶ ከጀርባው መጥቶ ያጠቃል ማለት ነው። በጣም ደስ የሚል ቅምጥልም እንግዲህ ኪንጎን አግኝታ ተቃቀፎ ያንተ ከዚህ በላይ እንገባል። ግን ያቺ የተረገመች አያጠቀሟትል አንድ ነገር እንዳታደረግ ታስቦ ነበረ። ከዛ ኪንጎን እንግዲህ ሲና ሲያይ እዛ እንዳንደ ታቅ ነበረ። ኪንጎ ጠብቀኝ ያለች እሷም ትሮጣለች። ከዛ በኋላ የፍቅርናት ማሚ ፍቅር ሰሞኑ ምን ሆና ነው? ለኔ እንደዛ ነው እንደዛ ብላ ምንም ነገር አትነግረኝም። እስኪ ላንቺ ከነገረሽ ጅጅና አግኝተሽ ጠይቄ። እሱማ ምንም አልሆንኩም ነው የምትለው፣ ግን ሰሞኑ ስሜቷ ልክ አይደለም ሮታዬ። እስኪ እንደ እህት ቀረቢያት፣ ዝም ምንም ብትሆን የአክስትሽ ልጅ ማለት እህትሽ ናት ትላታለች። እሱማ ልክ ነች። ከዛ በኋላ ቲና ትመጣ ኪንጎ እንግዲህ እንዴት ናችሁ? ይላል ዴቭ። አጠገቧ መተው ቁጭልና፣ የጠፋ ሰው እንዴት ነህ? የት ነው የጠፋ መስመት? አይማሚ አዳይ እኮ ከዚህ ቤት ማስዋጣት አልነበረብሽም። እንዴት አታይም እንዴ ዴቭ እኮ እዚህ ቤት መዋል። ተዋ ዴቭ፣ እዚህ ቤት መዋል ተዋ። ለምንድነው? አዳይ ስለሌለች ነው። ከአዳይ ልክ በዚህ ልክ ወድኝ ሞት ይሆን አልመሰለኝም። ሆነናል። አሁን ብዙ ነገሮች ተቀይረዋል። ግን አደራ ልጄ፣ አዳይን እንዳታስቀይማት። ያልሆነ ነገር እንዳይፈጠር ብቻ። ያልሆነ ነገር ምን ሊፈጠር? ፍቅር አንተ እሷም አብራችሁ ብዙ ጊዜ ባሳለፋችሁ ቁጥር ትሳሳባላችሁ፣ እና መሀላችሁ ላይ ምንም ነገር እንዳይፈጠር ፈልጋል። አንቺ መቼ ገባሽ? ምንድ ነው ያልገባኝ ነገር፣ ሊያገባ ነው እሳይ ብላ ያ የፍቅርናት በፈገግታ አረ ዝም ብላ ነው ሩታ። ምን ነክቶሻል? አንተ ዝም በል ካንቲ ካንቲ መደባበቅ ጀመርከን? እንደ ሩታ እስኪ ንገረኝ ሩታ። ታይ ጣልቃ ትግባ ትንገረኝ እንጂ አንተ ብታገባ ከእኔ ደስ የሚለው የዛሬ የነበረን ቆይታ በዚሁ አበቃለን። በቀጣይ እስከምንገናኝ ቸር ሰንብቱ። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ በዚሁ ሰናበታለሁኝ። እንግዲህ ስለነበረን ቆይታ ከልብ እናመስግ